ሰላም፣ ሰላም ውድና የተከበሯችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ በጣም ደስ ብሎናል። እኔ እና እድዬ አብረን መተናል፣ ደስታችንን ለመግለጽ ማለት ነው። እድዬ ሰላም ባያቸው። ሰላም፣ ሰላም ውድ የሚሉ ቤተሰቦች እንዴት ናችሁ? እኛ ደህና ነን። እንግዲህ ደስታችንን ያው የምንገልጽበት ምክንያት ሰሞኑን ያው እያያችሁ ነው። ሚዲያ ላይ ሩታና አብርሽ ጥሩ ስሜት ላይ አልነበሩም። አሁን ደግሞ እግዚአብሔር ይመስገን ጥሩ ስሜት ላይ ነው ያሉት፣ ታርቀዋል። እንግዲህ በእነሱ በመጣላታቸው ያዘናችሁ፣ አሁን ደግሞ በመታረቃቸው የተደሰታችሁ እንኳን ደስ ያላችሁ ማለት እወዳለሁ። እነሱ ደግሞ በመታረቃችሁ የተናደዳችሁ መልካም መቃጠል ይሁንላችሁ ብዬላለሁ። መልካም ቆይታ እንግዲህ ቤተሰብ ያው ምንም ማድረግ አይቻልም። አዎ ለሚቃጠሉት ዲዬ ብላለች፣ መልካም መቃጠል። የተከፋችሁ አብራችሁ ያለቀሳችሁ ያዘናችሁት ደግሞ እንኳ ደስ አላችሁ። እኛ ከመጀመሪያም ጀምሮ ስንል ነበረ፣ ያው አይለያዩም እነሱ አንድ ናቸው። ለምን ያሳለፉት ብዙ ነገር ነበረና በጣም ብዙ ታሪክ አላቸው ብዙ ውጣ ውረድ ውስጥ ገብተው ወተዋል። ለዛ እነሱ በቀላሉ የሚለያዩ መስሏችሁ አንዳንዶች አንዶች በጣም እንትን እያላችሁ ነበር እናንተ። መልካም መቃጠል። ደሞ ማለት መልካም መቃጠል ስትቃጠሉ ለጨጓራችሁ ባይዘዊ እያሰባችሁ አይደለም። ወተት ወተት እየገዙ እንደዚህ ጠጡበት። ጨጓራቸውን አውረገብ ያደርግላችኋል። እና አይዞቹ በደንብ ተናደዱ። ግን ስትናደዱ ደግሞ። አሟችሁ በኋላ በዛው እንዳትቀሩና እያሰባችሁበት ወተት ጠጡ። ረጋ እያላችሁ ምናምን ወተት ጠጡ። አይዟችሁ መልካም መቃጠል። ዛሬ ሩቲን እንግዲህ እናውራታለን። በጣም ደስ ብሎናል። ደስታችንን ያው ሄደን ባንገልጽም መሄድ ማንችልበት ብዙ ነገሮች ነበሩ

ደህና ነሽ፣ ልኝ የኔ ቆንጆ፣ የኔ ማር በጣም ደስ ብሎኛል። እሺ መታረቃችሁ አይቼ በቃ ሳልተኛ ነው ያደርኩት። መቼም በቅድሚያ እግዚአብሔር ይመስገን። መቼም እናንተ ስትጣሉ ከዚህ በፊት ብዬሻለሁ፣ እንቅልፍ አይወስደኝ፣ ምግብ አይበላልኝ። ማታ ግን የበላሁት ታዛቢ ቢኖር ማለት ነው፣ በእርግጠኝነት አንድ እንጀራ ተኩል፣ ሁለት መሰለኝ የበላሁት፣ በደስታ ማለት ነው። እግዚአብሔር ይመስገን። በጣም ደስ ብሎኛል። በጣም በጣም በጣም ነው ደስ ያለኝ። የኔ ቁም ነገረኛ ለነገር እንኳን ቁም ነገረኛሽ፣ ድሮም ቁም ነገረኛ ነሽ። ትንሽ እልህ ቢጤ እያጠቃሻል እንጂ በኔ ሳትጨቀርም ይመስለኛል። ትንሽ እኔም እልህኛ ነኝ። እልሄ ጥግ እስከሚደርስ ድረስ ያው እልህኛ ነኝ። ጥግ ሲደርስ ወደ መስመር ይገባለሁ። አንቺም እንደዛ መሰለኝ እልሽ ጥግ ደርሶ መሰለኝና እግዚአብሔር ይመስገን በጣም ነው ደስ ያለኝ። የእኔ ልዕልት ብልሽ ያ ያስብሻል። እንዴት ብዬ ላውራ? እውነቴ ነው። እውነት ስለአንቺ ሳወራ መቼም እምባ የለ እንትን ልበለው፣ ደስታ ስለሆነ መቼም እምባ አይወጣልኝም። ሳቅ ነው እንዴት ብዬልሳእንዲ እስቃለሁ እስቃለሁ አሁንም እስቃለሁ የሚለው ሙዚቃ እጋብዝሻለሁ። እግዚአብሔር ይመስገን በጣም ደስ ብሎኛል። በጣም በጣም ደስ ብሎኛል። የእኔ አስተዋይ የእኔ ቁም ነገረኛ

ህይወት ቆይታ ሁሉ መልካም ነው። ጥሩ አሜን። እኔም በቅድሚያ እንኳን ለዚህ ስላደረሳችሁ እግዚአብሔር ይመስገን ብያለሁ። ቅድሚያ እግዚአብሔርን አመስግኛለሁ። በመታረቃችሁ ደስ ብሎኝ እና እንዴት ብዬ እኔ እንጃ፣ በቃ እንዴት ብዬ እንደተኛው ራሱ ጧ ብዬ ተኝቼ ሲነጋ ነው ያወቅኩት መተኛቴን እራሱ ማለት ነው። እና በጣም በጣም ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔር ትልቅ ቦታ ያድርስሽ። ትንሽ በእድሜ ትንሽ ነሽ፣ ባስተሳሰብ ትልቅ ነሽ። አሁንም እግዚአብሔር ትልቅ ያድርግሽ። በጣም ነው በጣም ነው መወድሽ። እስቲ እስቲ ሜልዬን ደግሞ አብሪያት፣ ሰላም በያት እርጉዝዬ እርጉዝዬ እርጌ የኔ እናት በጣም በጣም ደስ ብሎኛል። እንኳን ደስ አላችሁ። በመጀመሪያ የኔ እናት፣ እኔ ማታ ነው እና ቪዲዮችን ምናምን ሳይ እንዴ ነው ዋክሽ በስስት ምናምን አይደል እንደሚያይሽ የጠፋበትን ሲያገኝ አብርሽ እጅሽን ምናምን እያነሳ በቃ ዩናይኔሽንሴ ዊኑን ያባት ያልኩት እና በቃ በጣም ደስ ብሎኛል። እግዚአብሔር ይመስገን ለዚህ ቀን ስላደረሳችሁ። እንዲህ ምደርሱ የማይመስላቸው ብዙ ሰዎች ነበሩ፣ መለያየታችሁ የሚፈልጉ ለእነሱ እንግዲህ ተናግረናል፣ መልካም መቃጠል ብለናል። ደግሞ ለጨጓራቸው ምናምን ባይዘው ወይ ይጠጡ ወተቱ። እኔለ ብታይ በቃ እነሱ ቤት አዘን ነው፣ እኛ ቤት ግን ለጊዜው ደስታ ነው። ስለዚህ እግዚአብሔር እናመሰግናለን። በጣም እጅግ አድርገን ደስ ብሎኛል። አብርሽይም እንኳን ደስ ያለበይለን የኔ ውድ። እና ከዚህ በኋላ ማለት ነው አንድ እንደዚህ ስትሆኑ ማየት አንፈልግም እግራችሁ ከእግራችሁ እንዳይጋጭ አይደለም፣ እርስ በርሳችሁ እግራችሁ ከእግራችሁ ጋር እንዳይጋጭ አንዱን አንዱን እዚህ እያደረጋች እና እንደዛ ነው የምንፈልገው። የእናንተን ፍቅር፣ የእናንተን ሰላም፣ የእናንተን ደስታ ነው የምንፈልገው። በዚህ አጋጣሚ ደግሞ ላመሰግናቸው መወዳቸው ሰዎች አሉ ሐዘናችሁን ሐዘኔ ነው ብለው የተካፈሉ ደስታችሁን ደስታዬ ነው ብለው የሚካፈሉ ብዙ የሚወዷችሁ ልጆች አሉ። እነሱን በጣም እጅግ አድጌ አመሰግናለሁ። በመለያየታችሁ ማለት በመጣላታችሁ የተከፉ ብዙ ሰዎች ነበሩ። እንግዲህ መታረቃችሁን ሲያዩ ደግሞ በጣም ደስ ብሏችኋል። እነሱ ደስ ስላላቸው እኛም ደስ ብሎናል። እነ ጽጌንም እናመሰግናለን ዳኒንም። ነሜሪንም ከጎናችሁ ለነበሩ ሁሉ ጽጌዬንም ቤት እንደዛም ጥታሽ በማውራታችሁ ነገሮችን ተነጋግራችሁ በመፍታታችሁ በጣም ደስ ብሎናል። እግዚአብሔር ይመስገን። እነሱንም አመስግኝልን። በጣም በጣም ምርጥ የከበረ አዎ በጣም ውድ የሆኑ ጓደኞች ናቸው። አስተዋይም ጥሩ ሀሳቢ አርቀው ሀሳቢ ጓደኞች አሉሽ። እነሱንም ቴንኪዩ በይለም። እሺ ለጥቶ ነው። አንድ ቀን ደግሞ ያው በአካል ታስተዋውቂናለሽ። በጣም እጅግ አድርገን እናመሰግናለን የኔ ውድ እና ደግሞ በዚሁ አጋጣሚ ልንነግርሽ የምንፈልገው ነገር ቢኖር ውድዬ፣ ያው ታውቂያለሽ፣ እንድትለይን አንፈልግም። እዛ ካናዳ ምናምን ያልሽውን፣ ግን የኔ ውድ እንግዲህ ያው እኔም እድዬ የምንነግርሻለን፣ እሱን ነገር እሱ ነገር ምን አቋይ አይ ምን አሰብሽበት አይደል? እዱ እንዴት ጋሽዬም እየመከረሽ ነበር፣ ጋሽዬ መክሮሻል። አዎ ሩቲ፣ አስበሽ አስበሽ ትቸዋለሁ የሚለውን ቃል ነው መቼም እኔ የምጠብቀው። እንደምትይኝም እርግጠኛ ነኝ። አስበሽ ትነግሪኛለሽ። እሺ፣ ችግር የለም። ጥሩ ዜና እንደምታሰሚን ተስፋ እናደርጋለን። የእኛ እናት አታሳፍሪ። ልክ እንደዚህ ሰርፕራይዝ ልታረጊንም ይሁን አናቅም፣ ብቻ አናቅም። ገና ካናዳ ስልክሽ እንጠብቃለን። ብቻ ካናዳ ገብተሽ በካናዳ ሲም እንዳዳዊ ስልካችን አይሰራው ለገኛ ሲሆን ስዊች ሲሆን ስዊች እናደርገዋለን እና መልካም ዜና እንደምታሰሚ ተስፋ እናደርጋለን በቃ እንግዲህ ይሄንን ነው የምንልሽ የእኛ ውድ ደስታችሁን አጣጥሙ ከዚህ በኋላ ማንም በመካከላችሁ እንዳይገባ። የእናንተን ደስታ፣ የእናንተን ፍቅር፣ የእናንተን ሳቅ ነው የምንፈልገው። እንኳን ሰው ንፋስም እንዳይገባ። ንፋስ ሲመጣ ተጠጋጉ፣ ተጠጋጉ። እንዳትለቂው ይሻለው፣ አብርሽም እንዳትለቃት ዋ ብያለሁ። እንግሪ እና እኛ ወድ በጣም በጣም እግዚአብሔር ያክብራችሁ። ክበሩ፣ ከዚህም በላይ የበለጠ ነገር ነገ ልጅ ወልዶ ለመሳም ትልቅ ቦታ ደርሳችሁ ማየት ነው የምንፈልገው እንጂ እናንተን መጣላት መራራቅ አንፈልግም። እናመሰግናለን ውዴ፣ የኔ እንቁ። በቃ ከዚህ በኋላ እንግዲህ ትልቅ ምዕራፍ ነው ካንቺ የምጠብቀው ወደኋላ ሳይሆን ወደፊት የሚለው ምዕራፍ ትልቁን ምዕራፍ ነው የምጠብቀው። ስላገኘሽ በጣም ደስ ብሎኛል። ባለሽበት ቀንሽ ሁሉ የተባረከ ይሁን። ባለሽበት ሰላሙን ብዙ ትያርግላችሁ። ላንቺም ለአብርሽም ሰላሙ ይብዛላችሁ። ቀናችሁ፣ ውሏችሁ ያማረ ይሁን። እግዚአብሔር ከእናንተ ጋር ይሁን። ወዳችኋለሁ። አሜን። ባይ ባይ። ሰላም ሁኑልኝ። እደውልልሻለሁ መቼም ትናፍቂኛለሽ። ቻው የኔ ፍቅር፣ እሺ ቻው። ሰላም ሁኑልን። እሺ ውዴ። አውርተናታል። ያው እንግዲህ ሰርፕራይዝ እንደምታረገን ተስፋ አደርጋለሁኝ። የካናዳው ጉዞ ተሰርዟል እንደምትልም ተስፋ አደርጋለሁ። ለምን በቃ ያው ሁሉ ነገር ደግሞ አልፈው እንደገና በዚህ ደግሞ እንትም ማለት የለባቸውም። ለምን መራረቃቸው የሚፈልግ እንዳለን አንድ መሆናቸውን ደግሞ የሚፈልጋለን። ስለዚህ እኛ ከነሱ ጎን ነን። መቼም ደግሞ በቃ ምንም ከዚህ በኋላ የሚፈጠር ነገር ማይኖረሱ በቃ ካናዳ የምትለዋን ቃል ራሱ ስታነሳ ውስጣቸው ንግግር የሚያማቸው ሰዎች ራሱ ሊኖሩ ይችላሉ። አሉ እንጂ አሉ። ስለዚህ ለእነሱ ምንም ማድረግ ባለባት ቤተሰብንም ትልልቅ ሰው ደሞ የመከራትንም ማሰብ አለባት። አው እንደምታስብም እርግጠኛ ነኝ። በዚሁ ደግሞ ጥሩ ምላሽ እንደምሰጠኝ ተስፋ አደርጋለሁ። ያን ነው የምንለው። በጣም ደስ ብሎናል። ቤተሰብ ደስታችንን ለመግለጽ ነው የመጣ ነው ዛሬ እና እንዲህ በመሆናቸው ያው ቅድም ደጋግመናል። ያው መልካም መቃጠል። ብዙ አትናደዱ። ስትናደዱ ሩቲን ዋጠጡ ብላለች። እኔ አላልኩም ብላለች። ከዛ ደሞ እና ቤተሰብ ይሄንን ነው የምንላችሁ። ለዛሬ በቃ ይበቃችኋል። ደስታችንን ለመግለጽ እቺን ቃላት ከተጠቀምን ይበቃችኋል። ኔክስት ደግሞ እስከምንገናኝ ባይ፣ ሰላም ቆዩልኝ።